ወደ ዶክተር ኤልባቡር ስንመጣ የጤና አገልግሎት አስተዳደርና ቁጥጥር አዋጅ ካስቀመጣቸው አዳዲስ ድንጋጌዎች ውስጥ አንደኛው እና ዋነኛው ልንለው እንችላለን፣ ሁለት የትዳር ጥንዶች በተፈጥሯዊ መንገድ ወላጅ መሆን ካልቻሉ በቴክኖሎጂ በመታገዝ ልጅ የሚያገኙበትን መንገድ ፈቅዷል። በክሊር ላይ ያስቀምጦታል ና ይሄ ምን ማለት ነው? መቼ ነው ተፈጻሚ የሚሆነው? የሚለውን እና ሌሎች ማብራሪያዎችም ካሉ አክለው ቢገልጹልን። የመሀንነትን ካየ ነው። መሀንነት ማለት ምን ማለት ነው? ቲንክ ይሄንን መረዳቱ በጣም አስፈላጊው ሁለት ባለትዳር የሆኑት ጥንዶች በተለይ ሴቷ እድሜዋ ከ ሰላሳ አምስት አመት ከሆነ አንድ አመት ሙሉ ልቅ የሆነ ግብረ ስጋ ግንኙነት በሳምንት ከአራት እስከ አምስት ጊዜ እያረጉ አንድ አመት ቆይቶ ጽንስ ካልተፈጠረ ይሄ መሀንነት እንላለን። ሁለተኛው ደግሞ የሴቷ እድሜ ከሰላሳ አምስት ዓመት በላይ ከሆነ እስከ ስድስት ወርም ሲሆን መሀንነት ሊሆን ይችላል። ሶ ስለዚህ መሀንነት ማለት ዲፊኒሽኑ ይሄ ነው ማለት ነው። ይሄ ሲሆን ግን የመሀንነትን መንስኤ ምንድን ነው ብለን መረዳቱ ደግሞ በጣም አስፈላጊ። መሀንነትም አሁንም ቢሆን ይሄኛው እንዳለ ሆኖ ፕራይመሪ ና ሴኮንደሪ ይባላል። ከመጀመሪያው ምንም ያልወለዱ መሀንነት የሚባለው አለ እንደዚህም ደግሞ ልጅ ከወለዱ በኋላ ደግሞ ቢመጣ መሀንነት ደግሞ ሴኮንደሪ ኢንፈርቲሊቲ እንላለን። ሶ ይሄ መሀንነት ምክንያቱ አንዱ የሴቷ ምክንያት ሊሆን ይችላል፣ ሁለተኛው የወንዱ ምክንያት ሊሆን ይችላል፣ ሶስተኛ የሁለቱም ሊሆን ይችላል። ብዙ ጊዜ መሀንነትን እኛ ሶሳይቲ ላይ ካየኸው የሴቷ ችግር ብቻ አድርገን ነው የምንወስዱ። ሰላሳ ፐርሰንት የሴቷ ችግር ነው፣ ሰላሳ ፐርሰንት የወንዱ ነው። ምናልባት ሀያ ፐርሰንቱ ደግሞ ምክንያቱ አይታወቅም። አስር ፐርሰንት ደግሞ የጋራ ሊሆን ይችላል። ሶ ኢቭን ስታየው ፐርሰንቴጁ እኩል፣ ወደ ማህበር ስትወስዶ ግን አብዛኛው ጊዜ መሀን በቃ ሆነች ተብሎ ሌብል የሚደረጉ ሴቷ ላይ ነው። ይህን መስተካከል አለበት። ሁለተኛ መሀንነት የሴቷ ምክንያቶች ምንድን ነው ብለን እንኳን ካየ ነው ኦቫሪ የሚባለው ከኦቫሪ ጋር የተያዘ ችግር ሊሆን ይችላል ፋሎፒያን ቱብ የሚባለው ጋር ችግር የማህጽን ይሄ ዩትረስና ሰርቪክስ ጋር የተያዙ ችግሮች ሊሆኑ ይችላሉ። እንደዚሁም ደግሞ ራሱን ከቻለ ከኤንቫይሮንመንታልና ከላይፍ ስታይል ጋር የተገናኙ ችግሮች ሊኖሩ ይችላሉ። ጄኔቲካል ችግሮች ኖሩ ይችላሉ። እነዚህ ዝርዝሮቹ በጣም ብዙ ናቸው። የወንዶቹንም ችግር ስናየው የቴስቲክል ራሱ ችግር ሊሆን ይችላል። ስፓርም የምንለው ወይም ደግሞ የወንድ ዘር ራሱ መጠኑ፣ ሞትሊቲው ምቃቱ ያነሰ ሊሆን ይችላል። ከቴስቲክል ጋ ተያይዞ ደግሞ ይሄ ሃይድሮሴል የሚባሉት የቴስቲክል አንዲሴንደንት ወይም ቴስቲክሉ ትክክለኛ ቦታ ላይ ያለመሆን ሊሆን ይችላል። ከላይፍ ስታይልና ከኢንቫይሮንመንታል ችግሮች ጋር የተያዙ ሊሆን ይችላል። ስንፈተ ወሲብ የወንድ ስንፈተ ወሲብ የምንለው ኢምፖተንሲ የሚባለው ነገር ሊሆን ይችላል። ስለዚህ ብዙ ምክንያቶች አሉ ማለት ነው። መሀንነቱ ሶ መሀንነቱ ምክንያት ካለው ወደ ሕክምና መሄድ ያስፈልጋል። ሕክምና ላይ ደግሞ ሶስት አይነት ሕክምናዎች ናቸው የሚሰጡት። አንደኛው መድኒት ነው፣ ሜዲኬሽን በመድኒት መዳን ይቻላል። ብዙ ሰው ሳያውቅ የሚጎዳበት ወደ ሕክምና ሄዶ በቀላሉ መድኒት በመውሰድ ሆርሞኑን በተለይ በማስተካከል መውለድ ይቻላል። ሁለተኛው ደግሞ ሰርጀሪ በተለይ ፎሎፒያን ቱቦ ከዘጋ ያንን በመክፈት ቲባል ብሎኬጁን በመክፈት ወይም ደግሞ የተለያየ ጢም ሲኖር እንደዚ ነገር ሊከሰት ስለሚችል በዛም ሊፈታ የሚችል ነገር ነው። ሶስተኛ ደግሞ አርቲፊሻል ቴክኖሎጂን በመጠቀም አርቲፊሻል ሪፕሮዳክቲቭ ቴክኖሎጂን በመጠቀም ማግኘት ይቻላል። በዋናነት ግን ዛሬ አሁን አንተም የጠየቅከው ህጉ ከዚህ በፊት ያልፈቀደልን አዋጅ ላይ ያልወጣው የአርቲፊሻል ሪፕሮዳክቲቭ ቴክኖሎጂ መጠቀሙ ነው። ይሄ አርቲፊሻል ሪፕሮዳክቲቭ ቴክኖሎጂ የሚባሉት ስንታ ምንድን ናቸው የሚለው ነገር ማየት በጣም አስፈላጊ ነው። አንደኛው ኢንቪትሮ ፈርቲላይዜሽን የሚባለው አለ፣ አይቪኤፍ በአጠቃላይ ውጭ ላይ የወንድን ዘርና የሴቷን ዘር በማዳቀል ውጭ ላይ ዛጎት ፈጥሮ ከዛ በኋላ እንትን ካለ በኋላ ማጸን ውስጥ ገብቶ እንዲያድግ ማድረግ ማለት ነው። ሁለተኛው ደግሞ ኢንትራ ሳይኮ ሳይቶፕላዝሚክ ስፓርም ኢንጀክሽን ስፓርም ኢንጀክት በማድረግ የሚወለድበት አይነት ሁኔታ አለ። ሶስተኛ ደግሞ ጋሜቶ ኢንትራፋሎፒያን ትራንስፈር የሚባል አለ ጊፍት የሚባለው ይሄ ማለት ምንድን ነው እንቁላልና ስፓርምን አንድ ላይ እዛው ፋሎፒያን ቱዩብ አካባቢ ላይ አድርጎ እዛ ቦታ ላይ ዛይጎት ልጅ እንዲፈጠር የማድረግ ስራ ማለት ነው አራተኛው ዛይጎቲክ ዛይጎት ኢንትራፋሎፒያን ትራንስፈር የሚባለው ወይም ዚፍት የሚባለው አለ ይሄ ማለት መጀመሪያ ላይ ውጪ ላይ ማቀላቀልና ከዛ በኋላ ፈርትላይዝድ የሆነ ግን ደግሞ ወደ ፈሎፒያን ቲዩብ ኢንጀክት ማድረግ ነው። ሶ አዋጁ ላይ ክሊርሊ የተቀመጠው የትኛውን አይነት እነዚህ ሁሉም አሁን እነዚህን ሁሉም ስናየው አዋጁ ላይ ክሊርሊ የተቀመጠው የወንድን ዘር የሴቷንም ዘር በመድኃኒት ማስተካከል የማይቻል ከሆነ በሰርጀሪ ማስተካከል የማይቻል ከሆነ ከአራቱ አሁን ከገለጽኩት ከአራቱ ከአንዱ ከየትኛውም በመጠቀም ልጅ እንዲመጣ የማድረግ ስራ ማለት ነው። አዋጁ ላይ ግን ያልተቀመጠው ምንድን ነው? ከሌላ ግን ዶነር መውሰድ አይቻልም። ሴቷ የራሷን እንቁላል ከሌላ መውሰድ የለባትም። ወንዱም የራሱን ስፐርም ከሌላ መውሰድ የለበትም። የራሳቸው ሆነው ባለትዳር ሆኖ ጥንዶች ሆኖ በተለያየ ምክንያት ቅድም በገለጽኩ ምክንያት መውለድ ካልቻሉ እና ለስንት ዓመት ሲቆዩ ቅድማውን እንደነገርኩ ነው። ኢንፈርቲሊቲ ስንል አንድ አመት ነው። አብሮ ሆኖ አምፕሮቴክትድ የሆነ የልቅ የሆነ የግብረ ሥጋ ግንኙነት እያረጉ አንድ ዓመት ከቆዩና ልጅ ካላገኙ ነው ኢንፈርቲሊቲ የምንለው ወይም መሀንነት የምንለው ያ ከሆነ ነው ወደ ሕክምና ተቋም የሚሄዱት። ብዙ ምርመራዎች አሉ። ከተመረመረ በኋላ ይሄ ነገር በመድኃኒት መዳን ይቻላል፣ በሰርጀሪ ነው የሚስተካከለው፣ ወይም ደግሞ በሪፕሮዳክቲቭ ቴክኖሎጂ ነው የሚስተካከለው የሚለውን ሐኪሙ ፕሮፌሽናል የሆነ ና እዛ ላይ ሙያተኛ የሆነ የማህፀንና የጽንስ ስፔሻሊስት ነው የሚወስነው ማለት ነው። እሱ ከወሰነ በኋላ ልክ ይሄ ሲወሰን ከዚህ በፊት በአዋጅ የተደነገገ ስላልሆነ ብዙ ባለትዳሮች በዚህ ምክንያት ይፈቱ ነበር። ብዙ ቤተሰብ አካባቢ ላይ ችግር ይኖር ነበር። በብዙ ነገር ተስማምቶ በብዙ ነገር አብሮ እየሰሩ እያለ በዚህ ምክንያት የሚፈቱበት ሁኔታ አለ። ብዙ የኢኮኖሚ ቀውስ የሚያመጣበት አለ። አንዳንዶቹ ደግሞ ይሄንን ህክምና ፍለጋ ጤና ባለሙያም እያለ ተቋምም እያለ መስራት እየተቻለ ህጉ ላይ ባለመፈቀዱ ወደ ውጭ ሀገር ሄዶ እስከ አስራ አምስት ሺህ ዶላር አንዳንድ እስከ ሀያ ሺህ ዶላር ያወጣሉ። ያን ሲያወጡ ደግሞ ምናልባት ያላቸውንም ሀብት ሙሉን አውጥቶ ነው የሚሄዱት ሲመለሱ ደግሞ የደሃ ደሃ ሊሆኑ ይችላሉ ማለት። ስለዚህ ይሄን ሁሉ ያስቀራል ብለን እናስባለን። የኛ ጤና ባለሙያም ደግሞ እዚህ ላይም የተካነ ሙያተኛ የሆኑ አሉ፣ በደንብ ህብረተሰቡን እንዲያገለግሉ፣ ተቋሞቻችን ደግሞ እዚህ ላይም በደንብ ጎልብቶ እንዲያገለግሉም ትልቅ እድል ይፈጥርላቸዋል ብለን እናስባለን። አገልግሎቱም በሁሉም ተቋማት ነው የሚገኘው? እንዴት ነው አው ምንድን ነው? አሁን ይሄ አዋጅ ሲወጣ አዋጁ መውጣት ብቻም አይደለም፣ ከዚህ በኋላ መመሪያ ደንብ በደንብ መውጣት ያስፈልጋል። እዛ ላይ በደንብ መስተካከል ያለባቸው አቢዝ እንዳይደረጉ የሚደረጉ ነገሮች ይኖራሉ። አገልግሎቱ ግን በተለይ ቴሪሽሪ ሌቭል፣ ሶስተኛ ደረጃ በተለይ ስፔሻሊስቱ፣ ሰብ ስፔሻሊስቱ ያለ እዛ ላይ የሚያስፈልጉት የሕክምና ግብዓት ካለ ይሰጣል ማለት ነው። ይሄ ማለት የመንግስትም የግልም ላይ ይሰጣል ማለት ነው። አዋጁ አይገድብም። ይሄ ነገር የመንግስት ላይ ብቻ ነው የግል ላይ አይቻልም አይልም። ሁሉም ቦታ ግን ራሱን የቻለ ደግሞ ሬጉላተሪ አለ። ወደ ዶክተር ተገናኝ መለስ ልበል ና እንግዲህ እዚህም በዚህ በጤና አገልግሎት አስተዳደርና ቁጥጥር አዋጅ ላይ እየተወያየን በርካታ አዳዲስ ሀሳቦችን እያነሳና ማህበረሰቡ ግንዛቤ እንዲያገኝ እያደረግን ያለ ነው። ይህም አንዱ አካል ነው። ትልቁ ግንዛቤ ከመፍጠር አንጻር የሚዲያ ተቋማት ሚናው ከፍተኛ ነው። የሃይማኖት ተቋማት ከፍተኛ ነው። በተለያዩ መንገዶችም ደግሞ የሚመለከታቸው ባለድርሻ አካላትን አግኝቶ ይህንን አዋጅ ግንዛቤ ከመፍጠር አንጻር በምን አይነት የመረጃ ማሰራጫ መንገዶችስ ማህበረሰባችን መረጃዎችን ከትክክለኛ ምንጭ ያገኝ ተብሎ ነው የሚታሰበው? ይህ አዋጅ ሁሉም የሚመለከተው አካልና ህብረተሰቡ እንዲያገኝ በተለያየ መልኩ ከምናስተምረውና ግንዛቤ ከምንፈጥሮ በተጨማሪ ራሱ አዋጁን ያለቀለት የመጨረሻውን በእኛ ዌብሳይትም በጋዜጣም የታተመውን ከዌብሳይት ጀምሮ በእኛ የማህበራዊ ሚዲያ ፕላትፎርሞች አሉን። ብዙ ፕላትፎርሞችን እንጠቀማለን። ራሱ ዌብሳይት ላይ አለ። ከዛ በተጨማሪ ደግሞ የፌስቡካችን አለ ብዙ ተከታይ ያለው። ትዊተር እንጠቀማለን። መረጃዎችን በዚህ ላይ ተደራሽ እናደርጋለን። ዩቲዩብ አለን፣ ቲክቶክ አለን፣ የቴሌግራም ቻናልም ፈጥረን መረጃዎችን ተደራሽ እያደረግን ነው። በተለይም ወቅታዊ የሆኑ የጤና መረጃዎችን አዋጁንም ጨምሮ ሌሎችንም መረጃዎች በእነዚህ ፕላትፎርሞቻችን ተደራሽ እናደርጋለን። ሕብረተሰባችን ከዚህ በፊት ተከታትሎ ትክክለኛና እውነተኛ መረጃ ሲያገኝ እንደነበረው ሁሉ አሁንም የአዋጁንም ይዘቶች ሌሎች መመሪያዎችንም ከዚህ ጋር ተያያዥ የሆኑ ጨምረን ሲጸድቁና ሲወጡ እናወጣለን። በነዚህ የሚዲያ አውታሮቻችን በሙሉ በጤናችን ፕሮግራም አለን በሬዲዮ በቴሌቪዥን እናስተላልፋለን። ህብረተሰባችን እንዲከታተለን የጤና መረጃ እንዲያገኝ ህይወቱን እንዲታደግ ጠቃሚ የሆኑ ሁሉ መረጃዎችን በነዚህ እንዲከታተለንና መረጃዎችን እንዲያገኝ በዚሁ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ። እንደ ጠቅለል ተደርጎ ለነዚህ የሚዲያ የማህበራዊ ሚዲያ አክተሮች እንደዚሁም ደግሞ ለማህበረሰቡ ምን አይነት ነው መልእክት እንደው ያስተላልፉልን። መልካም ነው ቢኮዝ የተሳሳቱ መረጃዎች ማህበራዊ ሚዲያ ተጠቃሚውም አንቂውም እያወጣ ነው። ና ከእንደዚህ ተቆጥቦ ትክክለኛ መረጃውን ከመጠቀም አንጻር የሚሉን ነገር ካለ መረጃ እንግዲህ በሁለት መልኩ ማየት እንችላለን። መረጃ እጅግ በጣም ጠቃሚ፣ በተለይም ደግሞ ከጤና አንጻር ሲሆን ህይወትን የሚያድን መረጃ ትክክለኛ መረጃ ከሆነና ወቅታዊ እንዲሁም ለህብረተሰቡ በጣም ጠቃሚ የጤና መረጃዎች የህብረተሰቡን ከሞት የመታደግ አገልግሎት የት እንደሚገኝ ፈጥኖ ያንን መረጃ አግኝቶ ህይወቱን የሚታደግበት መረጃ በጣም ጠቃሚ መረጃ ነው ብለን እንወስዳለን። ይህንን ለህብረተሰባችን ተደራሽ እናደርጋለን። ሌሎችም በዚህ መልኩ እንዲሰሩ ተደራሽ እንዲያደርጉ፣ በምክክርም በፎረሞቻችን በተለያየ መልኩ እንሰራበታለን። ሁለተኛው ግን የተሳሳቱ መረጃዎች ናቸው። በተለይም ከጤና አንጻር የተሳሳቱ መረጃዎች ወቅታዊም ያልሆኑ ሙያዊም ያልሆኑ መረጃዎች ለጥፋት ሊዳርጉ ይችላሉ፣ ህይወትንም ጭምር ሊያሳጡን ይችላሉ። መረጃ እጅግ በጣም ጠቃሚ ስለሆነ ማለት ነው። ይህንን መረጃ ፊልተር አውት ማድረግ፣ መለየት፣ አበጥሮ ማየት ያስፈልጋል። ሁሉም መረጃ በሚዲያ ላይ በሶሻል ሚዲያውም በሌላው ሚዲያ ይሁን ስለወጣ ሁሉም መረጃ ትክክል ነው ማለት አንችልም። የተሳሳቱ መረጃዎች ሲወጡ እናያለን። በኮቪድ ጊዜ ይሄ እጅግ በጣም ተምሬንበታል፣ ሁላችንም፣ ህብረተሰባችንም ትምህርት ወስዶበታል። የሚያደናግሩ ከእውነት የራቁ መረጃዎች፣ ህብረተሰቡን ስጋት ውስጥ የሚከቱ መረጃዎች ሲወጡ ነበር። ያንን አበጥሮ አይቶ ትክክለኛ መረጃ ምንጩን ለይቶ ህብረተሰባችን ተጠቅሞ ኮቪድ እንኳን ሊያደርስ የነበረው ከፍተኛ ጉዳት መቀነስ የተቻለበት ጊዜ እንደነበረ ሁላችንም እናስታውሳለን። ስለዚህ አሁንም ህብረተሰቡም ትክክለኛ መረጃ መረጃ በዋናነት ከጤና ሚኒስቴር የሚወጡ መረጃዎች ማየት ጤና ባለሙያዎች እስከ ታች ድረስ ያሉ ጤና ባለሙያዎች በሙያዊ ድጋፍ በሙያ የተደገፈ መረጃን ለህብረተሰቡ ምክርንም ይሰጣሉ። አሁን ለምሳሌ እኛ እዚህ በነፃ የስልክ መስመር አለን ዘጠኝ ሀምሳ ሁለት በነፃ ተደውሎ ምክክር ካውንስሊንግ ይሰጣል። መረጃ ራሱ ተደራሽ እናደርግበታለን። ከዛ በተጨማሪ ደግሞ ህብረተሰቡ የት እንደሚሄድ የሪፈር አገልግሎት ከሆስፒታል የሚፈልጉትን የት እንደሚገኝ ጭምር የሪፈር አገልግሎት ይሰጥበታል። ቅሬታም ካላቸው ቅሬታቸውንም አቅርቦ ያንን የምናስተናግድበት አካሄድም አለን። ስለዚህ ከነዚህ እነዚህና ሌሎች ቅድም የዘረዘርኳቸው የሶሻል ሚዲያውንና የጤናችን ሬዲዮ ፕሮግራሞቻችን በሙሉ ለህብረሰቡ ጠቃሚ የሆኑ መረጃዎችን፣ ትምህርታዊ መረጃዎችን እና ግንዛቤ የሚፈጥሩ መረጃዎችን እንለቃለን። ይህን እንዲከታተል ሌሎች የሚዲያ አካላት፣ የሚዲያ ተቋማት እና የሚዲያ ባለሙያዎችም እንደዚሁ ከኛ ጋር ሆኖ የሚሰሩ ከሚመለከታቸው የጤና ባለሙያዎችና አመራሮች ጋር ሆኖ ደግሞ የሚሰሩ የጤና መረጃ ተደራሽ የሚደረግባቸውም አለ። ያንንም በመለየት ጠቃሚ የሆኑትን ወስደን እንድንጠቀምበት፣ ጠቃሚ ያልሆኑ ደግሞ በተለይም ጊዜው የማህበራዊ ሚዲያ እንደመሆኑ መጠን እያንዳንዱ ግለሰብ በእጅው ስላለ ተነስቶ አንዱ ሚዲያ ላይ የሚለቀውን እውነት ነው ብለን ማመን የለብንም። ያንን ለይተን ህብረተሰባችንም ለይቶ እውነተኛውን መጠቀም አለበት። ተቋማትን በተመሳሳይ የሌለውን አገልግሎት አለ ብለው ማስታወቂያ የሚያስነግሩ የተጋነነ ማስታወቂያ የሚያስነግሩ ደግሞ አሉ ያጋጠሙ አሉ። ያንንም ከሚመለከታቸው ጋር ሆነን የህግ አግባብም ቁጥጥርም ተደርጎ አዋጁም ባይዘቤ የቁጥጥር ስያሜው እንደሚያስቀምጠው ቁጥጥር ነው። አንዱ ያስተዳደርና ቁጥጥር አዋጅ ነው የሚለው የጤና አገልግሎት አዋጁ ይህንንም የሚያጠናክር ስታንዳርድ እንዲኖር የሚያጠናክር፣ በተቀመጠው ስታንዳርድ መሰረት ደግሞ ሁሉም ተቋማት በዛ መሰረት እንዲሰሩ የሚያስገድድም የሚቆጣጠርም ጭምር ነው እና እድል ይዞ ነው የመጣው ይህን እድል ደግሞ መጠቀም መቻል አለብን። ከዛ ሁሉ በፊት ግን የማስተማር ግንዛቤ መፍጠር የመመካከር ስራዎች ይቀድማሉ። የመጨረሻ ጥያቄዎች ላድርግና ዶክተር ኤልባቡር እንዲያው ቀረ እነዚህም ቢገልጽ ይህንን ሀሳብ ባነሳ የሚሉት ካለ እሱን ቢገልጹልን ብዬ ነው አጠራርከው። ይሄ አዋጅ በቁንስሉ ትንሽ ነገር ነው ያወራ ነው በጣም ብዙ ነገር ነው የተካተተው። በነገራችን ላይ ጤና ሚኒስቴር ያወጣቸው አዋጆች ብዙ ናቸው። ፖሊሲዎቹም ጭምራሉ ይሄኛው አዋጅ ላይም የተካተተው ራሱ እጅግ በጣም ብዙ ናቸው። በዋናነት ሕብረተሰቡ አካባቢ ላይ ያለው በሰፊ ሲወራ የነበረው አንዳንዴ ደግሞ ምናልባት ሰው እንዳይታለል ትክክለኛ የሆነ ኢንፎርሜሽን እንዲያገኝ በጣም አስፈላጊ ነው እና ብዙ ጊዜ ሚዲያ ላይ በጣም በብዛት ሲናፈስ የነበሩት በዋናነት እነዚህ ናቸው በሚል እንስሳቤ ነው እንጂ ሌሎቹም እዚህ ላይ የተካተተዋሉ። ለምሳሌ አንደኛ ደረጃ ሕክምና ላይ ሁሉም ቦታ ተደራሽ እንዲሆን፣ ፍትሐዊነት እንዲኖር፣ ተደራሽነቱ እንዲኖር፣ ጥራቱን የጠበቀ እንዲሰጥ ከጤና ኬላ ጀምሮ እስከ አንደኛ ደረጃ ሆስፒታል ማለት ነው። እሱ ላይም አሁን አዋጁ ላይም በደንብ ተካቷል፣ በሰፊው እዛ ላይም አለ። ለወደፊቱ ግን ራሱን የቻለ ደንብና መመሪያ ሲወጣለት ደግሞ በደንብ ግልጽ እያደረግን እንሄዳለን። ሁለተኛውም ደግሞ በተለይ ተሀድሶ ህክምና አሁን ስናየው ሳይንቲፊካሊ ከአምስት ሰው አንድ ሰው ዲሰብሊቲ ያለበት ነው የሚለው። ያ ማለት መቶ ሀያ ሚሊዮን ህዝብ እንኳን ብንወስዶ ከሀያ ሚሊዮን ሰው በላይ ችግር አለው ማለት ነው። እዛ ላይም ደግሞ አሁን ብናስበው ሪሃብ አሁን ባለፈው በርዝ ዲፌክት ትልቅ ካምፔን አድርገናል፣ በጣም ብዙ ንቅናቄ አድርገናል። አንደኛ በተወልዶ ምክንያት የሚከሰቱት የተፈጥሮ ችግሮች በርዝ ዲፌክት የምንለው ብዙ ናቸው። እነሱን እንዴት መከላከል እንችላለን? መከላከል ላይ መስራት አለብን በሰፊው አዌርነሱ ላይም ያንን አውቀው ደግሞ ወደ ህክምና ሄዶ ህክምና እንዲያገኙ መስራት አለብን። ለዛ የሚሆኑ ህክምና ተቋማቶቹን ማሳደግ ያስፈልጋል። እንደገናም ከዛም ደግሞ አገግሞ የተወሰነ አካላዊ ችግር ካለባቸው ደግሞ ለእነሱ የሚያስፈልገ የማጋገሚያ ህክምና ያስፈልጋል። ስለዚህ ይሄ ሪሃብሊቴሽን የምንለው በተዋረድ አሁን የተወሰነ አማኑኤል ሆስፒታልና የተወሰነ ቦታ ነው እየተሰጠ ያለው። አሁን ይሄ አዋጅ የሚደነግገው ግን ሁሉም ጤና ተቋማት ባለው ስታንዳርድም ቢሆን ማስቀመጥ አለባቸው፣ ይህንን ሰርቪስ አገልግሎት ለህብረተሰቡ መስጠት አለባቸው የሚል ነገር ተካቷል። ስለዚህ በዚህ የሚሰቃዩትና ምናልባት አዲስ አበባ የሚመጡት የተለያየ ቦታ የሚሄዱት ብዙ ኪሎ ሜትር የሚሄዱት አንዳንዶቹ አቅም አቶ በየቤቱ እንኳን የሚሰቃዩትም ሰዎች ይሄንን አክሰስ እንዲያገኙ ያደርጋል ማለት ነው። እዚህ ላይም ደግሞ ኢንክሉዥንም ተጨምሮበታል። እነሱንም አካቶ እያንዳንዱ ዘርፍ ላይ እንዲሳተፉ፣ ምርታማ ዜጋ እንዲሆኑ፣ እንዳይሰማ ለእነሱ የሚሆን አይነት ተቋማትም መገንባት አለበት በሚልም ጭምር እዛ ላይም የተካተቱ ነገሮች አሉ። በተለይ ከታድሶ ጋር ስናየው አንዱ ትልቁ ሜንታል ሄልዝ ነው፣ የአእምሮ ማለት ነው። አሁን ባለው ሁኔታ ላይ በጣም ሜንታል ሄልዝ ፕሮብሌም ከፍተኛ ነው፣ እንደ ዓለምም በጣም ከፍተኛ ነው። ብዙ ሰውን ከራሱ አሁን በቅርብ ጊዜ ሶሻል ሚዲያ ላይ አይታችሁ ይሆናል ከፎቅ ምናም እንደዚህ ሞቱ ወይም ደግሞ እንደዚህ አሁን ራሳቸውን አጠፉ መድኃኒት ወስዶ መሰቀል ብዙ ነገሮች አሉ። ሜንታል ዲፕሬሽን ዲስኦርደር ውስጥ የሚገቡ አሉ። ለእነሱ የሚሆኑ ፋሲሊቲዎች እንዲመቻቹ ለእነሱም ትክክለኛ ሕክምና እንዲሰጥ ተደራሽነቱም እንዲሰፋ የማድረግ ስራም እንደዚሁ በአዋጁ ላይ ተካቷል ማለት ነው። ስለዚህ ይሄ አዋጭ በደንብ ከሰራንበት ህብረተሰቡን በደንብ አይቶ እዛ ላይም በደንብ መተጋገዙና መስራቱም ካለ ብዙ ቦታ ተደራሽ እንዲሆንና ብዙ በዚህ ችግር የሚሰቃዩ ከሶስት ጋርም ተያይዞ ሊሆን ይችላል ከጫት ጋር፣ ከአልኮል ጋር፣ ከስጋራ ጋር እነሱንም እነዚህ አይነት ወጣቶቹንም ለመታደግም ጭምር እድል የሚፈጥርና ትልቅ አዋጅ ነው ብዬ እወስዳለሁ። አቶ ትቤሶ እንደ ቀረ የሚሉት ካለም ሊገልጹላን። ቀረ ምለው ነገር አለኝ። እሱ ምንድን ነው? ጤና በጣም ውድ አገልግሎት ነው። በጣም ኤክስፔንሲቭ አገልግሎት ነው። እንግዲህ ጤና አዋጁ ይህንን ነገር ቀጣይነት ከማረጋገጥ አንጻር የጤና ፋይናንስ ስርአትንም ያስቀመጠበት አግባብ አለና ምናልባት እነዚህ የምናወራቸው አገልግሎቶች በሙሉ ሰስቴናብል በሆነ መንገድ ዘላቂነት ባለው መንገድ ማረጋገጥ ካልቻል ምኞት ብቻ ነው የሚሆኑት። በየጤና ተቋሞቻችን የሚሰጡት የነጻ አገልግሎቶች ዋጋ ወጪ የሚያስወጡ ናቸው ከፍተኛ ወጪ የሚያስወጡ ናቸው። በእርግጥ እንደ መንግስት ከፍተኛ በጀት ይመደባል ከትሬዥሪ። ያ ግን በራሱ በቂ አይደለም። ምክንያቱም አንደኛ ጤና አገልግሎት የማያገኝ የማህበረሰብ ክፍል የለም ከልጆች እስከ ወጣቶች እስከ ጎልማሶች እስከ ሽማግሌዎች ሁሉም ማህበረሰብ ክፍል የሚገለገለው የሰርቪስ ታይፕ ነው አይነት ነው። ስለዚህ በዛው ደግሞ ኤሪያዎች ላይ ደግሞ በተለይ በጣም ወጪዎቹ ከፍተኛ በመሆናቸው የትኛውም የጤና አገልግሎቶች ወጪ አለባቸው። ከባለሙያው ወጪ ሊሆን ይችላል። ከመድኃኒት አቅርቦቶች ወጪዎቹ ሊሆን ይችላሉ። በርካታ ወጪ አለው እና እነዚህን ነገሮች የአሰራር ስርዓት በተለይም ደግሞ በሀገር ውስጥ ያለውን የፋይናንስ ስርዓት ውስጥ ያለውን ድርሻ በምን አግባብ ማሳደግ አለበት የሚል አስፓየር ያደረገ ምልከታ ያለው አዋጅ ነው። ና ይሄ እንደ አንድ እንደ ዋና በተለይም ደግሞ ዘለቄታዊነት ያለው ቀጣይነት ያለው የታካሚዎችን መብት ከማረጋገጥ ጥቅምም ከማረጋገጥ አገልግሎቱን ከማስፋት ጥራት ከመጠበቅ አንጻር ዋነኛ ነው ብዬ አስባለሁ። ና ይሄ በተለይም ደግሞ እንደ አንድ ዋና መነሳት ያለበት ነገር ነው ብዬ ያስባል። ሌላው ከምርምር ጋር አብረው የተገናኙ ነገሮች ያው እንደሚታወቀው በኮቪድ ጊዜ የቅርብ ጊዜ ትውስታችን ቻሌንጁ በተለይ ለአዋቂዎች የሚደረጉ የምርምር የቫክሲን ምርቶች ለወጣቶች መጠቀም የተቸገርንበት። ሁለት ነገር ደግሞ በእርግጥ ዴቱዴ ዴ ምርምሮች የሚካሄዱ ቢሆንም በፖሊሲ ሌቭል በምናግባብ መመራት አለባቸው። ሁለተኛ ነገር ደግሞ እነዚህ መረጃዎች ደግሞ ያው ለብቻችን ተነጥለን ማንኖር ስለሆንን በተለይ ደግሞ የግለሰብ ዳታ ፕሮቴክሽን አዋጅ ከመውጣቱ ጋር ተያይዞ ከእሱ ጋር በማናበብ ሰዎች በሀገር ውስጥም ወሬ ላን ቦታ በሚሄዱበት ጊዜ መረጃዎቻቸው እንዴት መያዝ አለባቸው፣ ምርምሮች በምናግባብ ቀጣይነት ባለው መንገድ ሊሰራባቸው ይገባል የሚለውን ነገር በተለይ ጤና የግለሰቦችን ሚስጥር የሚጠብቅ ስለሆነ ከዛ አንጻርም ያሉ ነገር ሰፊ ትኩረት የተሰጠበት ነው ማለት እችላለሁ። በመጨረሻ ግን ያው ይሄ የመጀመሪያችንም ወደ ማህበረሰቡ የቀረብንበት በመሆኑ የቅጣቶቹ ኔሪያ ብዙ አናውራም እንጂ እሱም ላይሰንስ እስከ መሰረዝ እስከ ማገድ እስከ እስር እስከ ገንዘብ ቅጣት ያለው የጤና አዋጅ ነው። ና ያው ምናልባት ወደፊት በቀጣይ ከማስተማሩ በኋላ እነ ዶክተር ተገናኝ እንዳነሱት ከዛ በኋላ ደግሞ ወደ እርምጃዎቹ በጣም ሲቪር የሆኑም ሊሆኑ ይችላሉ። የእነዚህ ነገሮች ስንፈቅድ ወይም ደግሞ እንደ መንግስት እነዚህ አገልግሎቶች ሲፈቀዱ በጣም ስትሪክት የሆነ ሬጉሌሽን ነው የሚሆነው። አንዳንዱ ነገሮች በደንብ ይወጣሉ ያልተባሉ ነገሮች አሉ። ለምንድን ነው በባህሪያቸው ተለዋዋጭ ከመሆናቸው የተነሳ በመመሪያ ገቨርን ካልተደረጉ ፕሮቶኮሉ በዛ መታሰር ካልተቻለ፣ ስለዚህ ግን ተጠያቂነት ስርአቱ ግን ከፍ ባለ በደንብ ና? በአዋጅ ደረጃ የሆኑ ናቸው የሚለውን ለማንሳት ነው። ዶክተር አስቻለው ምናልባት እንደ ሀገር ካስቀመጥ ነው ወይም ደግሞ በተሻሻለው የጤና ፖሊሲ አኳያ እንደ አንድ የፖሊሲ አቅጣጫ የተያዘው የባህል ህክምና አገልግሎት ማሻሻል ነው። ከባህል ህክምና መሻሻል አኳያ የተቀመጠው ድንጋጌ ምንድን ነው የሚመስለው የሚለውንና ሌሎች ቀሩ የሚለዋቸውን ሀሳቦች ያነሱልን። ኢትዮጵያ ውስጥ እንግዲህ የባህል ህክምና ሂስቶሪካሊ ከሰው ከህይወታችን ጋር የተገናኘ ነገር ነው። ብዙ ሰው የባህል ህክምና ይጠቀማል። የተማሪ የምንለው ሰው ደረጃ ራሱ እስከ ሰባ በመቶ የሚሆነው ወይ ዘመኑ አንድ ጊዜ ይጠቀማል ተብሎ ይታመናል። የባህል ህክምና አንድ በቀጥታ በመጠቀም ለመዳን የሚደረግ አገልግሎት ይገኝበታል። ሁለተኛ ደግሞ ዘመናዊ መድኃኒቶችንም ለማግኘት ንጥረ ነገሮቹ ከባህል ህክምናዎች ውስጥ ከተፈጥሯዊ ነገር ተገኝተው ወደ ኢንዱስትሪ ውስጥ ገብቶ የሚወጡበትን መንገድ ስላለ በዛ በኩል ለምርምርና ለሀብት ምንጭንም ለጤና ማግኘት ህክምና የሚውላሉ እኛ ገር ውስጥ እንግዲህ የባህል ህክምናው እንዳለበት እድገትና ዘመን ጋር ስናስተያየው ከሳይንስ ጋር እንዲጣመርና በህግ ማዕቀፍ ኖሮት በደንብ እንዲሰራ ለማድረግ ሙከራዎች ነበሩ። አሁን ግን ይህንኛው ክሊር የሆነ በቃ ግልጽ በሆነ ነገር ተቀምጧል ። ስለዚህ የመጀመሪያው ሲቀመጥ ያን ለማስፈጸም የሚወጣው ነገር ነው በጣም የሚያበረታታው። ስለዚህ ማንኛውም የሀገሪቱ የጤና ተቋም ደረጃው በሚጠብቀው ልክ የባህል ህክምና አገልግሎት የሚሰጥበት ተቋም ውስጥ እንዲያደራጅ ይጠይቃል። ስለዚህ ሁሉም እንደ ልክ አሁን ምንድን ነው የሚባለው ፕራይማሪ ልዚ ኬር አለ፣ ጀነራል ሆስፒታል አለ፣ ስፔሻላይዝድ ሆስፒታል ውስጥ የመዋለድ አገልግሎት እንደ ደረጃው እንደ እውቀቱ እንደሚሰጠው ሁሉ የባህል ህክምና በፕራይመሪ ሚን በጀነራል በላይ የሚሆን በሚፈቅደው መጠን ሊሰጥ ይችላል። ይሄ አንድ ነው። ሁለተኛ፣ ሁሌ ስጋት ምንድን ነው የባህል ህክምናው፣ ከዘመናዊ ህክምና ጋር ካልተጣጣመ አንዳንድ በባህል ህክምናው ተጀምሮ የዘመናዊ ህክምና ተጓዳኝ ለማድረግ የሚያስችሉ ሰዎች የተለያዩ ቦታ ስለሆኑ ብዙም በመግባባት ስለማንሰራ ጥሩ ያልሆነ ግንኙነት ነበር የነበረው። አሁን ግን የሚኖረው ነገር ምንድን ነው የሚሆነው በአንድ ተቋም ውስጥ ሁለቱም የሚሰሩበት እድል ይኖራል ማለት ነው። ስለዚህ መደጋገፍም መረዳዳትም መተማመንም ይፈጥራል ማለት ነው። ሁለተኛ እንዳልኩት ልክ ከሌሎች ሀገሮች ልምዳው ለምሳሌ ከቻይና እንደምናየው በባህል ህክምናው እያደግን ስንሄድ ዘመናዊ ህክምናውም ጎን ለጎን እያደገ የሚሄድበት የራሳችን ተፈጥሯዊ መድኃኒቶችን የምናመርትበት፣ በገበያ የምናቀርብበት፣ ህብረተሰቡም የሚፈወስበት እድል ይሰጣልና ተፈጥሮ ሀብቶቻችንን እንድንጠቀም፣ እንድናባዛቸው፣ እንድንመራመርባቸው፣ እንድንጠቀምባቸውም መልሱ ያደርጋል። አሁን በእኛ አይ ቲንክ አህሪ ነው፣ አርማወር ሃንሰን ሪሰርች ኢንስቲትዩት ስብ ነው አሁን ያለው በፊት ፔቻ የነበረው እዛ። አሁን አንዳንድ የተሰሩ ሙከራዎች አሉ፣ ባለሙያዎች አሉ። ይሄ አዋጅ ከኋላ ሲመጣ የባህል ህክምና ከፍ ባለ ደረጃ ያሳድገዋል። በህብረተሰቡም ዘንድ ደግሞ ተቀባይነቱ ከፍ ያለ ስለሆነ ያን ያደርጋል ብዬ አስባለሁና አንዱ ትልቁ ፓራዳይም በቃ በዚህ ውስጥ ከመጣው የባህል ህክምናውን ከዘመናዊ ህክምና ጋር አንድ ላይ አድርጎ እንዲሰራ ማድረጉና እንግዲህ ቀጥሎ ምን ይመጣል ማለት ነው። ወደ ዶክተር ሊባ ቡርጋ እና ከቁጥጥር ክፍሉ ጋር ይመጣው ደረጃ ግን ሊወጣለት ይገባል። አሁን ምንድነው የባህል ህክምና ማለት በምን አይነት ባለሙያ ነው የሚሰራው? በምን አይነት ግቢ ያስፈልገዋል? ምን አይነት ቁሳቁስ ግበት ያስፈልገዋል ደረጃ ውስጥ እስከ ምንድነው ወሰኑ? ይሄ አሁን ቁጥጥር ስለሚያስፈልገው ስታንዳርድ መውጣት፣ ስለዚህ የባህል ህክምና አገልግሎት ስታንዳርድም የሰርቪሱ ስታንዳርድም ያስፈልጋል ማለት ይሄ በቀጣይነት ይወጣ መፈጸም ያለበት ስለሚሆን እጅግ በጣም ጥሩ የሚሆንና በደንብ እንጠቀምበት ነው ብለን አስባለን። እንደ ጥቅል ግን ስናየው ያዋጁ ወጥቷል፣ ጥሩ ነው። ለረጅም ጊዜ ቆየ ነው፣ ብዙ ነገሮች አለ የተሰበሰቡበት ነው። አፈጻጸሙ ላይ እንግዲህ እናየዋለን ፊድባኮች ግብረ መልሶችም እየተሰበሰበ ወደፊት ያው፣ መቼ ምንም ነገር ፍጹም አይሆንም። ሊሻሻል የሚችል ከሆነ ይሻሻላል። ዋናው ነገር ግን በህብረተሰቡና በአገልጋዩ በጤና ባለሙያና በተቋማትና በመንግስት መሀል መተማመን መፍጠር ያስፈልጋል። በቃ ዋናው ነገር ይሄ ነው። ምንም ነገር እንኳን ቢኖር ተደረድቶ ማስተካከል ነው እንጂ አለመተማመን መፍጠር የለበት። ምክንያቱም ትረስት በህክምና ሙያ ቢውልድ ለማድረግ ዘመናት ይፈልጋል ኢስ ዲፊካልት ቱ አርን ነው የሚባለው ግን ኢት ኢዝ ቬሪ ኢዚ ቱ ሉዝ ነው። በአንድ ሚዲያ ላይ ወጥቶ ሳታ ነገር ክትባት ላይ አሁን የኮቪድ ጊዜ ወጣ ነገር እስካሁን ስንት ነገር ፈጥሯል ለመመለስ እና በጣም ጥንቃቄ በተሞላበት መልኩ ኮሚኒኬት ማድረግ ይፈልጋል። አንዳንዶቹ ደግሞ ነገር ስናያቸው ከእውነታው ጋር እያየ እንድንረዳቸው ያስፈልጋል። ለምሳሌ እኔ ጤና ባለሙያዎች የስነ ምግባር ኮሚቴ ውስጥ አባል ሆኝ ይሰራለሁ እና አንዱ ክስ ከቀረበው የሞተን ሰው ገንዘብ ለማግኘት ብለው በህይወት የሌለን ሰው አሺ ውስጥ አቆይተው ተጨማሪ ብር ጠየቁም ብሎ ነበር። ስለዚህ ብሬንዴዝ የነበረው ሰው በህይወት የለም ያቃሉ ማለት ነው። እንደማይተርፍ ይታወቃል። ቆይቶ ህይወቱ ሲያልፍ፣ እንደውም ተጠያቂነትም እያመጣ ነው ማለት ነው ጭረግ ። ስለዚህ ያደረግናቸው ነገሮች ህብረተሰቡን ሊጠቅሙም እንደሚሆነም መታወቃል። ስለዚህ ለማይጠቅም ነገር፣ በህይወት ለማይቆይ ነገር፣ በህይወት ለሌለ ሰው ህክምና መስጠት የሚለውንም በደንብ ታሳቢ አድርጎ ማየት ያስፈልጋል። ይሄንኛው ነው። ሌላው በእኛ ሀገር በበፊቱ ህግ በመስ አሁን እንጃ ላይ ብሬንዴዝን ለብቻው ተን ተወያየናት። አዲስ የሞት ትርጉም ስለሆነ ነው እንጂ በመተንፈሻ አካልን በመሳሪያ ላይ የተደገፈ የተመሰረተ ነው የተነፋፈስ ስርዓት ስለሚቋረጥበት ሁኔታ ነው አርቲክሉ የሚለውና እዛ ውስጥ አንዱ ሰው ሲሞት ነው ሲሞት ሁለት ነው ዲፊኒሽኑ ማለት ነው። ካርዲዮ ሪስፒራቶሪ ኤንድ ብሬንዴዝ ነው። ሶስተኛው እኛ አገር ውስጥ ባንዱ በኩል ሰዎች የሚታከሙት ኮንሰንት ሰጥተው ቅድም አቶ ቲቤሶ እንዳለው በፈቃዳቸው ነው ይላል። ስለዚህ አለ መፈለግም መብት አላቸው። በበፊቱ ግን ማሽን ላይ ያለ ሰው አይ እኔ በቃ ህክምናውን አልፈልግም ወደ ቤት መውሰድ ፈልጋለሁ ወይም የህክምና እንዲቋረጥ ፈልጋለሁ ቢል በበፊቱ ይሄ ማቋረጥ አይቻልም። በፈቃዱም ነው በሰው ፍላጎት ፈልጉም ስለዚህ በፍላጎት ስለ በህይወት የመኖር መቀጠል የሚችል ሰው ማለት አይደለም ግን ህክምና በኮንሰንት መተማመኛ በመስጠት የሚደረግ ነገር ስለሆነ ይህን ህክምና አልፈልግም ማለት አይችልም ሰው ይህንን እየማድረግ አሁን በሚወጣው መመሪያ ላይ ተካቶ ክራይቴሪያዎች ወተውለት ሜካኒካል ቬንትሌተሩ ሊቋረጥ የሚችልባቸው ክራይቴሪያዎች ይቀመጣሉ። ግን ምንም ዊዝ ኢውታኒዚያ እንደሚባለው ቅድም እንደተባለው ሆም ብሎ ሰውን አገልግሎቱን አማን ህይወቱን እንዲያጣ በማድረግ አክቲቭ ኢውታኒዚያ ይባላል። ወይንም ህይወቱን እንዲያጠር የሚሰጠውን አገልግሎት በማቋረጥ ፓሲቭ ኢውታኒዚያን ለመፈጸም አሁንም አዲሱ አዋጅ ላይ ክልክል ነው። ምንም መሻመልም። ሌላኛው ሆስፒስ በለመ በህይወት ለመቀጠል የማይችሉ በጠና የታመሙ ሰዎች ቀጣይ በህይወታቸው ስሙዝ የሆነ ከመኖር ወደ አለመኖር ያለው በክብር ስለሆነ የሽግግር አገልግሎት የሚሰጥበት ተቋም ነው እነዛ ሰዎች ጋር ሜካኒካል ቬንትሌተር የለም። ህብረተሰቡ ሊረዳ የሚገባው ሜካኒካል ቬንትሌተሩ ሆስፒታል ውስጥና ጽኑ ህክምና ክፍል ነው ያለው። እዚያ የሚሄዱት ማሽን ላይ ያልሆኑ ግን በጠና የታመሙና ለመዳን የማይችሉ መሆኑ የተረጋገጠ ነው። ስለዚህ እዛ ጋ ያሉትንም ሆስፒስ ውስጥ እንዲህ ነው የሚለው። በፊት የተሳሳቱ መረጃዎች የሚወጡትንም በዚህ መልኩ መረዳት ያስፈልጋል ማለት ነው። እና ስለዚህ በአጠቃላይ እነዚህ ነገሮች በአንድ ላይ አድርገን ተራ በተራ ለህብረተሰቡ ለባለሙያው ግንዛቤ ጨምረ ያው ቅድም እንደተባለው ይህን ለማስፈጸም ትልቅ ኢንቨስትመንት ስለሚፈልግ በሰውም በግብአትም እሱን አካትን ስናደርግ ወደፊት ለማህበረሰቡ የምንሰጠው አገልግሎት የተሻለ ይሆናል ብያምናለሁ። አመሰግናለሁ። ተመልካቾቻችን፣ ዛሬ በቅርቡ በሕዝብ ተወካዮች ምክር ቤት አስራ ሶስተኛ መደበኛ ጉባኤ ላይ በጸደቀው የጤና አገልግሎት አስተዳደርና ቁጥጥር አዋጅ 1362 ላይ ከሚመለከታቸው የስራ ኃላፊዎች ጋር ያደረግነው ውይይት ይህን ይመስላል። እናንተም በዚህ ዙሪያ ላይ ግንዛቤውን እንዳገኛችሁ እሙን ነው። በቀጣይም አዋጁን በሚመለከት ሰፋፊ ግንዛቤ ማስጨበጫ ስራዎችን በዚሁ ሚዲያችን የምንሰራ ይሆናል። ክቡራን እንግዶቻችን እዚህ ድረስ መጣችሁ፣ በጉዳዩ ላይ ማብራሪያና ምላሽ ስለሰጣችሁን እጅግ እያመሰገን ደህና ሁኑ።